ኡስታዝ አደም ስለ ገጠር ወላማዎች ያለፈ የቆየ ታሪክ እና በረመዳን የነበራቸው ሁኔታ ታወሳናለ ከዚያ በፊት ግን ኡስታዝ እንዲህ ስነ ቃሎች አሉ ወይ ልክ አሁን ሾሴይድ አንስቶት እንደነበረው አስር ላይ ያበላ ቆሎ ሲራጥን ይወጣል በበቅሎ እንደተባለው እንደዚህ የተፈጠሩ በዚሁ በደረሳው አማካኝነት የተፈጠሩ ስነቃሎች ይኖራሉ የምታስታውሳቸው በግጥም ሊገለጹ የሚችሉ እንዲህ ሌሎች ነገሮች አሉ ስታውሶመ፣ አለ ካልሆነ ደራስህ ፕሮግራም ነው። ቢስሚላሂ ራህማን ራሒም። አሁንም በድጋሜ እንኳን ለረመዳን አደረሳችሁ እያልኩኝ ስለ ረመዳን ብናወሳ ደስ ይለኛል። እኔ በሦስት ዘርፍ ነው ይ አለችው አለፈችው ህይወት ታሪኬ ረመዳንም በሶስት ደረጃ ይቻታለሁኝ። አንደኛ በኢትዮጵያ ገጠር ውስጥ የረመዳን የነበረው ስነ ስርዓት አከባበርን በተመለከተ ምንም እንኳ በእድሜ ትንሽም ሰባት አመት እንዲሆን የቆየሁት በዛን ጊዜ ግን እኛም ጋር በገጠር እንደምታውቁት በሰባት አመት ስድስት አመት በትክክል ሮመዳን ሰላሳውኑን ቀን እንጾማለን እና ያ ትውስታ ከልጅነቴ ጋር አብሮ የቀረ ትውስታ ነው። ከዛ ወደ መካ ባሄርኩበት ጊዜ ደግሞ በሰዑዲ በመካ በኩልና በመዲና በኩል የሮመዳን አከባበር ምን ይመስላል የሚለውን ደግሞ ግንዛቤና ትውስት ውስጥ አለኝ። በሶስተኛ ደረጃ ወደ ሀገር የተመለሸ በገጠሩ ሳይሆን በከተማው በአሁኑ ጊዜ ምን ይመስላል የሚለው አሁን ያለው ትውልድ ያቀዋል። ትንሽ ይሄ ሶስቱ ለየት ያለ ሁኔታ አለ። እኛ ጋ በገጠር ሮመዳን ትልቅ ክብር ዘመን ነው ማለት እንችላለን። የገጠር ዑለማዎች አንዱ ከነበራቸው ኃላፊነት በገጠር ውስጥ ያንን ኡማ እንደምታውቀው መቸሜኛ ኡማ የሚሰማጅም የሚያነብ አልነበረም፣ በተደረገበት ተጽዕኖ። ስለዚህ ያንን ኡማ ከሳት እንዲድን ሮመዳንን በሥነ ስርአቱ አክብሮ እንዲኖር እንዲያሳልፍ የገጠር ዑለማዎች ትልቅ ሚና ነበራቸው። አጀማመሩና አፈጻጸሙ፣ አጨራረሱ ራሱን የቻለ ስልት እናገዳለሁ። በአጋጣሚ ምናልባት አንዳንድ የሚያውቁት ሮመዳን ወልሁራህማ አውሰጡ መግፊራ አኪሮ ዒትቁምሚንናሪ ይላል። አኪሪ ደግሞ የመጨረሻውን አስር ቀን የዕቲካፍ ቀን ተብሎ ይሰየማል። እኛ ጋር ግን ገጠር ውስጥ ሮመዳን ሰላሳው ቀን በሙሉ የዕቲካፍ ቀን ነው ማለት ይችላለው። አጀማመሩ ላይ ገና ሻዕባን ጀምሮ ነው ዝግጅት የሚደረገው ያን አርብቶ አደርና አርሶ አደር ለዚህ ለተላቁ ወር ለሮመዳን ቅድመ ዝግጅት እንዳደርግ ልብሱን በማጠብ የውጡ እቃውን በማዘጋጀት ወደ መስጊድ የሚኖረውን ተሳትፎ የማስፈጠር ፕሮግራምም እንዴት እንደሚሆን ቅስቀሳ ይጀመራል። የማስፈጠር ስትለኝ ኡስታዝ ምን ማለት ነው? ማስፈጠር ማለት በሮመዳን እንግዲህ በየቤቱ ማፍጠር ነውር ነው። ተርቲብ የሚሉት ነገር አለ። በኋላ አፈጻጸሙ ላይ ስንመጣ ሮመዳን ላይ ዝርዝር እንመጣበታለን ጊዜም ካለ። ዋናው አሁን የጨረቃ መጠባበቅ ሁኔታ ነው። እንደምታውቀው ሱሙ ልሩየትህ ወአፍጢሩ ልሩየትህ የሚለው በተግባር ነው በተግባር በገጠር ነው በተግባር የሚታዩ ምክንያቱም ዳመና ይኖራል ቴክኖሎጂ የለም ሰአት የሚባል ነገር አይታወቅም ሬዲዮ የለም ቴሌቪዥን የለም ይህ ሰዑዲ ውስጥ የሚሰጠው መግለጫ ተከትሎ መጾም የለም ምክንያቱም መረጃ የላቸውም ያ ስለሌለ ሰላሳውን ቀን በሙሉ ሻዕባንን ጨርሰው ሰላሳ ቀን ሙሉ ረመዳን ነበር የሚጾሙት ስለዚህ የመጀመሪያው ቀን ያ ከታየ ጨረቃው እሰየ ሁሉም ተሳትፎ ያደርጋል ካየ ካላደረገ ግን መለያቸው እሳት ያነዱ ነበረ። አንዱ መንደር ላይ አንድ ነው። ከዛ ምልክት ይተላለፋል። ጨረቃ ታይቷል እና ነገ በጾም እንውላለን የሚለው ለየ ለየ አካባቢው በሙሉ ይዳረሳል። በዚህ መልኩ በጥሩምባ በነጋሪ የለም የለም፣ እሳት ነው እሳት። እንጨት ሰብስበው ያነዳሉ። ያ እንግዲህ በዛን እለት ንደደ ማለት ሮመዳን ገባ፣ ጨረቃው ታየ ማለት ነው። ብርሃን ነው ማለት ማስታወቂያ ነው። በዚህ መልኩ ይጀመራል ጾሙ። አሁን አፈጻጸሙ ላይ የሚገርምህ የመጀመሪያ ረመዳን እንግዲህ መግሪብ ይሰገድና መግሪብ ከተሰገደ በኋላ ከመግሪብ ከአስራ ሁለት ሰዓት እስከ ሶስት ሰዓት የዳዕዋና የረመዳን አጽም አከባበር አፈጻጸም ምን ይመስላል የሚለው ዳዕዋ ይካሄዳል። ስለ ረመዳን ብቻ ነው የሚሰጠው። ሶስት ሰዓት ሲሆን እሻ ይሰገዳል። እሻ ከተሰገደ በኋላ ሁሉም ለእያንዳንዱ ስድስት ከአምስት እስከ ስድስት ጁዝ ይቀራል ቁርአን ያን ከተጠናቀቀ በኋላ ወደ አምስት ሰዓት ተኩል ስድስት ሰዓት ይቃረባል። ከዛ በተራ የሚቀራ ደግሞ አለው። ዑለማዎች አዋቂዎች ዙሪያውን ይሰበሰቡና መሀል ላይ ቅንድል ይቀመጣል። ቅንድል ማለት ከድንጋይ እየተጠረበ በሞራንት ንድልና ያ ይነዳል። በዛ እንግዲህ ሻማ መሆኑ ነው። እንደ ሻማ ይሆናል ነገሩ። ያን ጊዜ እንትንም የለንም ኩራሱ የለም ጋዜማኖሱ የለም። በኋላ ነው ማሾም ሁሉ የመጣው ነው አደግን ብለን። ይሄ ማብራትማ ሁሎ ሪሰንት ምናምን ህብ ነው። በዛ እንግዲህ ተራ ይቀራል። ሁለት ጁስ ነው የሚቀራው። ስለዚህ በሮመዳን በዛ በተራ ብቻ ሁለት ጊዜ ነው የሚከተመው ሰላሳው ጁስ። ይሄ እንግዲህ እስከ እስከ ሰባት ተኩል ምናምን ይሆናል። ከዛ በኋላ ተራዊ ይሰገዳል። ተራ ራዊ ሌሊት ሁሉ እንቅልፍ የለም፣ እንቅልፍ የለም። ቲካፍ ነው በቃ ሮመዳን በገጠር ባህሉ ነው እ ይህን ምሰጥህ እንግዲህ ታዋቂ የእስልምና ሴንተሮች እንደ ዳና ሌሎቹ እንደ ኦዳ ያሉት ናቸው። ትንንሾቹ ምናልባት ከዚህ ለየት ይችላል። ከዛ በኋላ ተራዊ ከተሰገደ በኋላ ዚክሩ ምናምን ይደረግና ሱሑር ይበላል። ሱሑር ከተበላ በኋላ ሱቢህን ይጠብቃሉ። ሱቢህ ይሰገዳል። ሱቢህ ከተሰገደ በኋላ የሱቢህ አውራድ የሚባል አለ። የፈጅር አውራድ ፀሐይ እስከምትወጣ ድረስ። ፀሐይ ከወጣች በኋላ እንግዲህ ትንሽም ሚተኛ ሚተኛል፣ እንጨት የሚሰበስበው ይሄዳል እንጨት ሊሰበስብ ውሃ የሚቀዳ ውሃ ሊቀዳ ይችላል። ማፍጠሪያ የሚያዘጋጀው ደግሞ ማፍጠሪያ ያዘጋጃል። በሲንተር ደረጃ ዙሁር ቀረብ ሲል አሁንም ቁርአን ይቀራል። ዙሁር ከተሰገደ በኋላ ነው ትንሽ እርፍት የምትኖረው። ይተኛሉ። አሱር ይሰገዳል። ከአሱር በኋላ አውራድ ነው እስከ መግሪብ። መግሪብ ሲደርስ እንግዲህ ይፈጠራል። ያው ፕሮግራም ይደገማል እንደገና ያለፈው። በዚህ መልኩ ሰላሳውንም ቀን ኢዕቲካፍ ነው ማለት እንችላለን። በገጠር ልዩነት የለውም እጄ ከሌ አክራ ለዋሽር እንደዚህ ብቻ አትካፍ ይሄ እንግዲህ በገጠር ይሄ ልምድ ነበር። ወደ ኋላ ተመልሰህ የነቢዩን ዘመን ሰለላሁ ዐለይሂ ወሰለም ስታስታውስ ያንን እንዳለ ገልብጠው አምጥተው በተግባር የፈጸሙት ነበር ማለት እንችላለን። ይሄ በገጠር በዚህ በስራማዊ ስንተሮች አካባቢ ሁሉም ትምህርት ይቆማል። ማስተማር፣ ጋብቻ ምናምን በረመዳን ጋብቻ የሚባለው ምናምን ነገር አይኖርም ጠቅላላ። ሁሉም ተዘጋጅቶ ወደ ረመዳን። በዛን ጊዜ እንግዲህ መንፈሳዊ ይሄ ማፍጠር ጉዳይ አለ። እዛው ሲንተሩ ውስጥ ፊጥራ ይዘጋጃል። ከሌላም አካባቢ እየመጡ ይጾማሉ፣ እዛው አካባቢ ለበረካው እየተባለ። ልክ አሁን ጅስር እንደምንመለከት ጅስር በቀላሉ አሁን እንግዲህ ሽማ ሸማምዳሚን ያሉበት ናሁ አገር የመጀመሪያዎቹ አስር ቀን ሀያ ቀን አራት መቶ ኢፍጣር ነው የምታደርግ መፍጥር ነው የምታገኘው አክረላዋሸላ ወደ ስድስት መቶ ይደርሳል። እዛው ስድስት መቶ እያለ ግን የአንድ ሰው ድምጽ እንኳ አሰማም። ጸጥ ያለ ነው በቃ። እንትኑ እና አዳቡ ከባድ ነው በጣም በረመዳን። እንትኑ ይዘጋጃል። አራም ኢፍጣር የሚሉት ደግሞ በዛ አካባቢ በሌሎቹ ያለውን ህብረተሰብ ቤቱን ሁሉ ይቆጥሩና እያንዳንዱ በየቀኑ አንዳንድ እንዳያስፈጥ- እንትን ይዞ ወደ ምግቡን እያመጣ በመስጊድ እንዳያስፈጥር ይደረጋል። ሁሉም ቤተሰብ ይዳረሳል ማለት ነው። ለዚህ ብሎ አብሮ ማፍጠር አለ። አብሮ ዒባዳ አለ አብሮ ማሳለፋል። የግል የሚባል ነገር የለም፣ ማለት የለም። ኡስታዝስ፣ በእናንተ አካባቢ ረመዳን ሲያዝ ምን አይነት እንትን ነበር? የዛኔ እንግዲህ ምናልባት የዛሬ 20 እና 30 አመት፣ አርባ አመት አካባቢ ነው ይሄን ታሪክ ወደ ኋላ መለስ ብለን የምናስታውሰው። ሰው በወቅቱ ሰዓት እንደ ልብ ላይ ኖር ይችላል ሬዲዮ ላይ ኖር ይችላል። በምንድን ነው ረመዳን እናንተ አካባቢ የሚታወቀው መግባቱ የሚታወቀው? ልክ ኡስታዝ እንዳሉት እሳት በማንድድ ነው ወይስ ሌላ የራሱ የሆነ እንትን አለ ይሄው ነው ልዩነት ያለው እሳቸው ወል ሰው ታማት ይችላል እሳት ማቃጠል ነው እሳቸው እናኛ ተወለደሪ ነው ረባቡ አቃቀን እና አዲስ አበባ ማለት ነው እንዴ እሺ የርሶ አካባቢ የተለየ ነገር አለ ኢንሻአላህ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ እኛ አካባቢ ላይ ብዙ የተለየ የለም ኡስታዝ አደም ካሚል እንዳሉት አብዛኛው ተመሳሳይ ነው ግን ወደ እኛ አካባቢ ልክ ለክረመቷን ሲገባ ዑለሞቹ ወይም ሸኮች በአካባቢ ያሉት ጨረቃውን በደንብ አድርገው የሚያዩ ደረሶች፣ የተለያዩ ሰዎችን ይመድባሉ። ልክ ጨረቃው ታዬ ሲባል ያስጠራሉ። በጥሪ ማታ ይተላለፋል ማታ ይተላለፍና ነገ ረመዳን ነው እንድጥሙ፣ ብለዋል ሸኮቹ ተብሎ ያ ጥሪ ይተላልፋል። የአካባቢው ህብረተሰብ በዛ ጥሪ መሰረት የእሳቸውን የሸኮቹን መልእክት ነው የሚያዳምጠው ና በዛ ምክንያት ያው፣ በዛ ጥሪ ያው ሰው እንዲይዝ ይደረጋል። የሸኮቹ መልእክት ምን ያህል ቤት ይደርሳል ማለት? አሁን ከዚህ እስከ መንገዱ ዋናው ሶስት መቶ ሶስት ኪሎ ሜትር አራት ኪሎ ሜትር ምናምን የሚሆን ርቀት ይደርሳል። ከዚህ አዲስ አበባም ይደርሳል። እንዴት ሆኖ እንዴት ሆኖ? ከዚህ ያለው መንደር ለዛኛው ያስተላልፋል። ምን አድርገ በጥሪ በንግግር በንግግር ያኛው እንደገና ወደዛ ያስተላልፋል፣ ያኛው ወደዛ ያስተላልፋል። ግን ምን አለ መሰለ ሼሆቹ በገጠር ያሉት እዚህ አንድ ቀበሌ ለአንድ ሼክ አለ፣ በዛ አካባቢ ያለ ሌላ ሼህ አለ። ይሄ በዚህ አካባቢ ያለው ሼህ ደረሳም የሚይዘው ቀሪአውም የዛ የሼህ ነው። ለዛ አካባቢ ተደረሰ ያው ይታወቃል። ሌላው ደግሞ በዛ ያስተላልፋልና መልእክቱ በእንደዚህ ይተላልፋል ማለት ነው። በአንድ ጊዜ ይደርሳል፣ ይደርሳል በአንድ ምሽት ለሰፊው ህብረተሰብ ይደርሳል ማለት እንደዚህ፣ እናንተ እንደምናወራው ሳይሆን በጣም ጮሆ በጣም ጮሆ ነው የሚጠራው። ና ገሌ እንደዚህ ብለዋል፣ ሾሆቹ ወደዛ አስተላልፍ ይላል። ያም ደግሞ በጩኸት ወደ ላይ አስተላልፋል። በአጭሩ ያ የሚጠራው ከዚህ ብዙ መንደሮችን አልፎ ይሄዳል። ከዛም ደግሞ ያ ሲጠራ በዛ አካባቢ ያለው የአንድ ምጥ ሲሰማ ሁሉም በዛ መረዳት ይችላል። ሌላው እንግዲህ ወደ እኛ አካባቢ ትንሽ ለየት የሚለው የኛ የአካባቢው ህብረተሰብ ብዙ እንደዚህ የማስፈጠር ስራዎችን አይሰራም። ያው ቢሰራም የአንዳንድ አካባቢዎች ነው። ግን እኛ ምንድን ነው በቀራንበት ወይም እኛ ባለንበት ሁኔታዎች ደረሰው ያው ቅድም እንዳልኩ ከየቀላቢው ማታ የሄድና በጊዜ ኢፍጣሩን ይዞ ወይም ማለት ነው ስሁር የሚያስርበትን ይዞ ወደ መስጂድ ይመጣል። በዛ በኋላ ያው ዘው ዳኺል ነው። በረመዳን እንዳልከው እንዳለው ኡስታዝ ካሚል እንዳለው ቂራአት ይቆማል። አንዳንድ ጊዜ የተውሂድ ኪታቦች ብቻ ናቸው ረመዳን ላይ የሚቀሩት። ያንኑም አንዳንድ ቦታ ላይ እስከ አስራ አምስት ቀን ድረስ ብቻ ይደረጋል። ረመዷን አስራ አምስት ቀን አስራ አምስት ቀን በኋላ እነዚያም ይቆማሉ። አንዳንዶቹም ያው ረመዷን ጠቅላላ በተውሂድ ላይ ሌላው ፍቅየም ከሆነ ፍቅ ይቆማል፣ የና ሁቂራ ከሆነ ናሁ ይቆማል። በተውሂድ ብቻና ያው ቁርአን ነው። በተለይ ያው እንግዲህ ረመዷን ላይ የሚበዛው ቁርአን ነው። ሌላው ረመዷን ተራውሂ አሰጋገዱም ከዚህ ከከተማው አሰጋገድ ለየት ይላል። አሁን ግን ያው ጊዜው እንትን እየተባለ እና ኡስታዝ ጋር እስከ እስከ ሰባት ሰዓት ድረስ ይቆያል። የኛም እንደዛው ነው። ወደ ሰባት ይቆማል። ማታ ያው ደረሳው በየ ቀሪያው ይመጣል። ተመጣ በኋላ አፍጥሮ፣ ከዛ በኋላ የተወሰነ ቁርአን ይቀራል። ቁርአን ከተቀራ በኋላ ቡና ይመጣል። ያ ቡና ከተጠጣ በኋላ የሆነ ዋዕዝ፣ ምክር አለ። ኪታብ እየተቀራ ሽኩቹ ያን እየተረጎሙ ይመክራሉ። ያ ከተመከረ በኋላ የተወሰነ ሰዓት ያው የዱዓ ምናምን ይደረግ ና ከዛ ቀጥሎ ወደ ሰባት ሰአት ስምንት ሰአት ይሄዳል። በዛን ጊዜ ተራፊ ይጀመራል። ከተራፊ በኋላ ደግሞ የተወሰነ እረፍት ይወሰድና ሰሁር ተበልቶ ሱብህ ይጠበቃል። ከሱብህ በኋላ ስታዝ ቀምል እንዳሉት አውራር ተብሎ ሰው ያርፋል ማለት ነው። ደረሳው ከዛ ቀድሞ የተነሳ ግን ምንም ኮሽ ሳያደርግ ይመጥ እነሳና ውሀዎች ከለሉ ወንዝ ሂዶ በቃዎች ውሀዎችን አንጥቶ በየቃ በየቃ ሞልቶ ይደረድራል ወይ ነው ማለት ነው። እንደዚሁ ደግሞ እንጨት ያስፈልግ ከሆነ የተወሰኑ ሰዎች ሄደው እንጨት ሰብረው ያመጣሉ ማለት ነው፣ ለማታ ለክድምያ በዛ በዛን ጊዜ ያ ነገር ሲደረግን የተነሳው ሰው እየተነሳ ውዱእ እያደረገ ተሐዋ እየሰገደ በየኸለዋው በየክፍሉ ቀስ ድምጡን ቀስ በማድረግ ሌላውን የተኛውን እንትን እንዳይል በዛው ሁኔታ በኋላ ቀስ በቀስ ሁሉም እየተነሳ ያው ወደ አምስት ሰዓት ስድስት ሰዓት ሲሆን ቁርአን ይቀራል። ከዛ ዙሁር ይደርሳል። ከዙሁር በኋላ ደግሞ የሚያርፍ የሚያርፋል፣ ቁርአንም የሚቀራ ይቀራል። በዚህ ሁኔታ ነው እንግዲህ በሰፈሩ ረመዳኑ ኢንሻአላህ እኛም ስናሳልፍ የነበር ነው። ሾቆቻችን ጋራም ያው ይህን ይመስል ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። የወድ መሻይኮቻችን ደርስ ቪዲዮ፣ የደዓወቶቻችን የሙሀደራ ቪዲዮ እንዲሁም ከቲቪ አፍሪካ የተቀዱ ቪዲዮዎችን ወይም የተለያዩ እስላማዊ ቪዲዮዎች ልክ ዩቱብ እንደወረደ እንዲደርሱ ይፈልጋሉ። ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ። ወሰላሙ አለይኩም።